ገንዘባችሁን ባንክ አካውንት ውስጥ አስቀምጣችሁ ሴቭ አፕ ስታደርጉ ድሃ እንደምትሆኑ ታውቃላችሁ? ከህፃነታችን ጊዜ ጀምሮ የተማርነው የቁጠባ ባህልስ ሙሉ ለሙሉ የተሳሳተ እንደሆነ ታውቃላችሁ? የቁሳቁሶች እና የሰርቪሶች ዋጋ ቀን በቀን ኤክስፖኔንሻል በሆነ ግሮት ዋጋቸው ስካይ ሮኬት እያደረገ ነው። ለምን? ኢንፍሌሽንስ እንዴት ነው ከኪሳችን ውስጥ ገብቶ እየሰረቀን ያለው? የዚህ ሁሉንስ ነገር ሶሉሽን ምንድን ነው? ቢትኮይን የመጀመሪያው ጥያቄያችን ለምንድነው፣ በየቀኑ በየስድስት ወሩ በየወሩ፣ ልትወ ትችላላችሁ የነገሮች ዋጋ በጣም በሚገርም ሁኔታ የጨመረ ያለው። ምሳሌ እንመልከት። የአንድ እንቁላል ዋጋ ሶስት ዓመት ወደኋላ ተመልሰን እንመልከተው። አንድ እንቁላል ግቭ ኦር ቴክ አስር ብር ስድስት ብር ኦር ኢቭን ሰባት ብር ፎር ሲምፕሊሲቲ ላት ሴይ አስር ብር አሁን ላይ 25 ብር እየተሸጠ ነው። አንድ እንቁላል የ150 ጭማሪ ምሳሌ እንቀይር። አንድ መኪና ሱዙኪ ዲዛየር ከሶስት ዓመታት በፊት አንድ ነጥብ ሰባት ሚሊዮን የኢትዮጵያ ብር አንድ መኪና አንድ ሱዙኪ ዲዛየር መግዛት ይችል ነበረ። አሁን ላይ ያው መኪና ምንም ሳይቀየር ሶስት ነጥብ ሁለት ሚሊዮን ብር የተሸጠና ነው። የፕራይስ ኢንክሪዝ ኖርማል የምንለው ኢንፍሌሽን አይደለም። የሚያሳየን የገንዘቡ ቫሊዩ በጣም እየቀነሰ እንደመጣ ነው። የቁሳቁሶች እና የሰርቪሶች ዋጋ ታዲያ ለምን ይጨምራል? ምክንያቱ ምንድን ነው? ከብዙ ምክንያቶች ዋነኛው የመንግስት ወይም የብሔራዊ ባንክ የገንዘብ የመኒሰፕላዩን ጭማሪ ማድረግ ነው። ይህን የሚያደርግበት መንገድ ደግሞ ብር ኖር በማተም ብር ማተም ማለት ነው ማለት ነው። ቀላል ምሳሌ ሚውሰድ ማርኬት ውስጥ አስር እንቁላል ናቸው ያሉት ብለን እናስብ። ሀገሪቱ ውስጥ በጠቅላላ፣ ኢትዮጵያ ውስጥ አስር እንቁላል ና ያሉ ብለን እናስብ አስር እንቁላል ካለ አት ደ ሴም ታይም በአገሪቱ ላይ በጠቅላላ ያለው አስር ብር ነው ይሄ አስር ብር ነው ብለና አስብ። መንግስት በሚቀጥለው ቀን አዲስ ሌላ አስር ብር ያትማል። በዚህ ኢንስቴድ ኦፍ አስር ብር ማርኬት ውስጥ ያለን ሀያ ብር ነው። አት ደ ሴም ታይም ገበያ ላይ ያለው እንቁላል አማውንት አልተቀየረ ያው አስር እንቁላል ላይ ያለን። ስለዚህ ያ አስር እንቁላል በአስር ብር ብቻ ቼስ መደረጉ ቀርቶ ሀያ ብር ነው ማለት ነው። ሞር መኒ ቼስስ ሊሚትድ ሰፕላይ ወደ ሌላ ቶፒክ ከመሄዳችን በፊት ሁለት በጣም ኢምፖርታንት የሆኑ ኮንሰፕቶች እንይ። ኢዚ መኒ፣ ሃርድ መኒ፣ ቀላል ገንዘብ፣ ከባድ ገንዘብ። ቀላል ገንዘብ ማለት በማርኬት ውስጥ ያሉት ሰርኩሌሽን ውስጥ ያሉት የገንዘብ ብዛት በብር የብር ብዛቶችን ካለመኖር ወደ መኖር በቀላሉ ፕሪንት አድርገው ማምጣት የሚችሉት ነገር ከሆነ ኢዚ መኒ ሊሆን ይችላል። ዩሮ ሊሆን ይችላል፣ ዶላር ይችላል። በአለማችን ላይ በጠቅላላ ያሉት ፊያት ተብሎ የሚጠሩት ከረንሲዎች በጠቅላላ ኢዚ መኒ ናቸው፣ ምክንያቱም ሰፕላያቸውን ካለመኖር ወደ መኖር በቀላሉ በማተም ብቻ መጨመር ስለሚቻል። በተቃራኒው ያለውን ማርኬት ላይ ያለውን ሰፕላይ መጨመር የማትችሉት በቀላሉ ወይም በጣም በትንሽ ኢንክሪዝ የሚያደርግ ሆኖ የሚገኝ ነገር ከባድ ገንዘብ ተብሎ ይጠራል። ሂስቶሪክሊ በጣም በቀላሉ ሁላችንም የምናውቀው ምሳሌ ወርቅ ነው። ወርቅ በአለማችን ላይ ስቶር ኦፍ ሆኖ ይገኛል። ምክንያቱም በአመት ከአንድ ወይም ከሁለት ፐርሰንት በላይ ያለው በአለማችን ላይ መጨመር አይቻልም፣ ማግኘት ከባድ ስለሆነ ሀርድ ማኒ ማኒ ሀርድ ማኒ። በአሁኑ ዘመን ላይ ደግሞ በሚገርም ሁኔታ አዲስ ዲጂታል ወርቅ አለ፣ እሱም ቢትኮይን ነው። ከወርቅም የተሻለ ቢትኮይን ምንድን ነው? ዲጂታል ጎልደስ ሊያደርገው የቻለው በምን ምክንያት ነው? የመጀመሪያው ሊሚትድ ስፕላይ 21 ሚሊዮን ብቻ ነው ሊሆን የሚችለው። የትኛው መንግስት፣ የትኛውን ባለስልጣን ያንን ሰፕላይ ሊጨምር አይችልም። ሁለተኛው ግሎባሊ ወርክ ያደርጋል። ኢትዮጵያ ውስጥ ናችሁ፣ ወደ የትኛውም ሀገር በሰከንድ ውስጥ ቢትኮይን መላክ ትችላላችሁ። ሶስተኛው ራሳችሁ በራሳችሁ የራሳችሁን ቢትኮይን ባንክ ያስፈልጋችሁ፣ ብሔራዊ ባንክ ያስፈልጋችሁ፣ መንግስት ያስፈልጋችሁ፣ የራስህ ቢትኮይን አንተ ራስ። አራተኛው የህይወታችን ጉልበታችንን ሴቭ የምናርያበት ስቶር ቫሊዩ ነው። ቢትኮይን ፐርፌክት ነው? አይደለም። እንደ ሾርት ተርም የቢትኮይንን ፕራይስ ብትመለከቱት በደቂቃዎች ውስጥ፣ በሰከንዶች ውስጥ በጣም ፍላምት ያደርጋል። ግን ሎንግ ተርም የቢትኮይንን ፕራይስ ብትመለከቱ ባለፉት 15 ዓመታት ውስጥ በዓለማችን ላይ ምርጡ ፐርፎርሚንግ አሴት ሆኖ እናገኘዋለን። ከብር ይሻላል፣ ከዩሮ ይሻላል፣ ከዶላር ይሻላል። ምክንያቱም ሁሉም እነዚህ ከረንሲዎች አንደኛው ከአንዱ ከአንዱ ሊሻል ይችላል ግን በየቀኑ በየሰከንዱ ባሊያቸውን እያጡ የሚሄዱ ቀላል ገንዘቦች ናቸው። ቢትኮይን ግን ከባድ ገንዘብ ነው። ኢትስ ሃርድ መኒ ኢትስ ዘ ፊውቸር። ሶ ይህንን የዩቱብ ቻናልን የከፈትኩበት ምክንያት ይህ ነው። ቢትኮይን ኤዱኬሽን። አለማችን ቢትኮይንን እየተጠቀመ ሬቮሉሽናይዝ እያደረገ ነው ከአሜሪካ አልፎ ከአውሮፓም አልፎ ናይጀሪያ ውስጥ ድረስ ገብቶ አፍሪካችንን እየቀየረ ያለ አዲስ ቴክኖሎጂ ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ አንድ ኮመንት አኒ ኩዌስችን ያስ የሀቭ ሪጋርዲንግ ቢትኮይን። በሚቀጥሉት ቪዲዮች ሊገም። የተሻለ ገንዘብ ሲኖርን የተሻለ ሰዎች እንሆናለን።